የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እሺ፣ ነገሩ ትንሽ ግር ሊል ይችላል። ለምንድን ነው ግር የሚለው? አልፎ አልፎ በጣም እኔም አንድ ሁለት ሰዎች አጋጥመውኛል። ለምሳሌ እንዴ አራተኛ ልጅ መጣ እንዴ፣ የአምስተኛ ልጅ መጣ ብለው ይደነግጠዋሉ። መደንገጣቸው አይ፣ አሁን ነፍሰ ጡር አይደለሁም ወይም ተሳስተሻል ለማለት ሳይሆን የሚዘገንናቸዋል። ያለፈው ነገር ደግሞ ይሄን ነገር ትመኝልኛለሽ እንዴ? ለኔ አሁንም ትመኝልኛለህ እንዴ? አይነት ስሜት አላቸው እና ወላጅነት አስበንበትም ሳናስብበትም ራሳችንን ልናገኘው እንችላለን። ምክንያቱም ሁሉም ወላጅ የሆነው አስቦበት ተምሮ ጽፎ ተማክሮ ነው ልንል አንችልም። ሰዎች ራሳቸውን ወላጅ የሆነው አግኝተውታል። ከዚህ በኋላ ያለው ትውልድ ባይሆን እድል አለው እንዴት ነው የምዘጋጀው? የቱ ነገሮች የምጋፈጣቸው እውነታዎች ናቸው? ለዛ ዝግጁ ነኛ? የሚል ጥያቄም እየጠየቀ ነው ትውልዱ እሱን ማሟላቱን ቢያንስ በትንሹ ሲሰማው እሺ ብሎ የሚፈቅድ ትውልድ እየመጣ ነው። ያ ማለት ከባህልም ከወግም ከተፈጥሮም አፈንግጠን ደግሞ እያንዳንዱ ነገር ላይ ሴንስቲቪቲያችን ከፍ ይበል ማለት አደለም። ልክ አሁን እስያ አካባቢ እንደመጣው እነሱም የሄዱበት ነገር አለ። በእርግጥ ገና ስለ ልጅ ሲወራ የሚደነግጥ አይነት ሰው ወይም ወላጅነት የሚለው ነገር የሚያስበረግቀው አይነት ትውልድ ደግሞ ተፈጥሮ ሌላ ምክር ውስጥም አባበል ውስጥም ባካቹ ውለዱ እየተባሉ ነው እስያውያን። እንደውም እንደዛ ሁሉ ተብሎ መብታችንን ተጋፈውታል የሚል ዜና ሁሉ አይቻለሁ። ልንባል አይገባም በቃ የራሳችን ምርጫና እናውቃለን መቼ መሆን እንዳለብን፣ ካልሆነም የራሳችን ውሳኔ ነው የሚል ጥያቄም ደግሞ የሚያነሱ አሉ። ዶክተር ሳማንታ አርኔጅ ትባላለች። የጽንስና ማህፀን ስፔሻሊስት ናትና ብዙ ጊዜ ስለገጠመኝ የታካሚዎች ስሜቶች ትንሽ ላጋራችሁ ብላ አንዱን እንደ ማሳያ ታቀርባለች። በአንድ ወቅት የገጠመኝ አንድ ነገር ነው። ከሁለት ህጻናት ልጆቿ ጋር አንዲት ሴት ለምርመራ እኔ ወዳለሁበት ክፍል መጣችና ያው ተጠራጥራ ስለነበረ የእርግዝና ምርመራ ውጤት እንዲሰጣት ለማድረግ ነው የመጣችሁ የእርግዝና ምርመራ ለማድረግ መታ በሚገባው መንገድ አስተናገርኳት። ከምርመራው በኋላ ውጤቱ ፖዚቲቭ እንደሆነ ወይም ጽንሳለ የሚለውን አሳይቶኛል የሚለውን ስነግራት ከተቀመጠችበት ተነሳሽ ደነገጠች። ልጆቿን እያዋከበች ለመውጣት ፈለገች። እኔም አብሬ ደነገጥኩ። እንድትረጋጋና ምን እንዲህ እንዳስደነገጣት እንድትነግራት ጠየቀቻት። እኛ አሁን የምንላቸው ነገሮች አሉ። ለምሳሌ ከጤና ጋር የተያያዘ እርግዝና ከተከሰተ ለሕይወትሽ ያሰጋሻል የሚባሉ አይነት ነገሮች ውስጥ አይደለም የሚመደበው እሷ ያጋጠሟት ነገሮች በድግግሞሽ ካረጋጋቻት በኋላ ለባለቤቷ ደወለች። የፈራ ነው፣ ልክ ነው፣ ሶስተኛ ልጅ መጥቷል ወሬ ነው የነገረችው። ብዙ ጊዜ አሁን በምናያቸው ነገሮች አርግዣ ያለው የሚለውን አናውንስ የሚያደርጉበት መንገድ ራሱ ይሄ ወላጅነትን እንድንናፍቀው የማድረግ አቅም አለው። በደንብ ያጣጥሙታል። እና የሚደወልላቸው ወንዶችም ወይም ቤት መጥተው ያንን ውጤት የሚያዩት ሰዎችም፣ ባሎቻቸው ደስታቸው አንዳንዴ ጽንሱን ከያዘችው ሴት በላይ ሆኖ እንመለከታለን። እቺ ሐኪም ምን ትላለች? ለባለቤቷ ከደወለች በኋላ እሱም ደነገጠ በስልኩ ውስጥ እና ሁሌም እንደማደርገው ወደ ሳይኮቴራፒስት ነበር የላኳት ትላለች። እና ከዛ በኋላ ለምንድን ነው እንደዛ የሆነችው፣ ምንድነው የሆነው የሚለውን የሚያውቁት ሳይኮቴራፒስቶቹ ስለሆኑ እሷ ይህን ሕክምናና ውጤት ተናግራ እንድትረጋጋ ና ነገሩን በሚፈለገው መንገድ ሰላማዊ ለማድረግ ጥረት እንድታደርግ ነው የረዳቻት። ስለዚህ ምን እንድናይ ያደርገናል? አንዳንድ ጊዜ ወላጅነት ወላጅነት ውስጥ ከመግባታችን በፊት ብቻ የምንፈራው ፈራው ነገር አይደለም። ወላጅ መሆንን ካጣጣምን በኋላ ቀጥሎ ለሚመጣው ልጅ ዝግጁ ያለመሆንን፣ ድንገት አምልጦ ቢመጣም ደግሞ ዝግጁ ሳንሆን የምንገባበት የምንደበቅበት የሚጠፋን አይነት ሰዎች ስሜት ውስጥ የሚያመጣን ከሆነ ጤንነት ነው ይሄ ብለው የሚነጋገሩ ሰዎች አሉ። ፈጣሪ ነው የሚሰጠው ልጅን እንዴት ነው እንዲህ የሚኮነው ትዳር ውስጥ ሆኖ የመጀመሪያ ሁለተኛ፣ ሶስተኛ፣ አራተኛ ልጅን ካየች በኋላ ምንድነው ነው እንዲህ የሚያረጋት፣ ምንድን ነው እንዲህ የሚያደርገው ብለን ደግሞ ዳር የምንፈርድ ፈርድ ሰዎች አለን። ወላጅነትን ሲያስቡ ግን ሳይኮቴራፒስቶቹ እንደሚሉት ድካም፣ ድብት፣ ህመም ራስን መተው ራስን ማጣት ያለንን ነገር ሁሉ ማጣት ቅሬታን ማስተናገድ የሚሰማቸው ሰዎች አሉ። ይሄ ሪያሊቲ ነው። ምናልባት ስሜቱ የተሰማቸው መጠን አንዳቸው ከአንዳቸው ሊለያዩ ይችላሉ። ይሄን ስናወራ ወንድነትም አለበት፣ አባትነት እናትነትም አለበት። ነጥለን አንዱን ብቻ አይደለም። ወላጅነት ስንል ያው የሁለቱ ማስተዋጽኦ ስለሆነ ወላጅነት ብርታት፣ ምኞት፣ ጉጉት አንዳንዴም አድቬንቸር ነው የሚለው ነገር ብቻ ሞልቷቸው ሲገቡ ደግሞ ከሀሳባቸው ጋር ወይም ከጥበቃቸው ጋር የተጣሉ ሰዎችም እዚህ ውስጥ ሊመጡ ይችላሉ። ጥሩ ትዝታ፣ አዲስ ማንነት የምንፈልግበት ነው። በተቃራኒው ከሆነ ቅድም ያለው ወላጅነትን የመሸሽና አለመፈለግ ድጋሚም እሱን ልምድ አልፈልገውም የማለትና ቆረጠልኝ የማለት ነገር ሳይታወቃቸው የሚሰማቸው ሰዎች አሉ። ስለዚህ ስሜቱ አለ በሚለው እንከራከርም። አዎ ስሜቱ አለ ነው ያጋጠማቸው ሐኪሞች ባለሙያዎች ናቸው ይህንን የጻፉት። ሁለት ወልደው ሶስተኛ ልጅ ሲመጣ፣ ሶስት ወልደው አራተኛ፣ አንድ ወልደው ሁለተኛ ልጅ ሲመጣ የሚደነግጡ የሚጸጸቱ፣ የማይቀበሉ፣ ለምን ሆነ ብለው የሚሟገቱ ሰዎች አሉ። አንዳንድ ጊዜ ሴቷ ተቀብላ ወንዱ ለምን የሚል ወንዱ ተቀብሎት ሴቷ በፍጹም የምትል ልትሆንም ትችላለች። ሁለቱም ተመሳሳይ ስሜትም ሊያስተናግዱ ይችላሉ። አንደኛው ምክንያት ተብለው ያስቀመጡት ያሳለፏቸው ትራውማዎች ናቸው። ምንድን ነው ያሳለፉት? ህይወትን በመጋፈጥ አሁን ለብቻችን ስንኖር ወይም ትልቅ ኃላፊነት የምንወስድለት ወላጅነት ውስጥ ከመግባታችን በፊት ያለው ነገር እና ወላጅነት ውስጥ ስንገባ እኩል ማንነት አይደለም። ብዙ ድካም፣ ብዙ ህመም፣ ብዙ ማጣት። ለምሳሌ ስራቸውን ልጅ በመውለዳቸው ያጡ ሰዎች ከሆኑ እነሱ ካልታከመ ገንዘባቸውን ያጡ ከሆኑ አጋጣሚዎችም ሊሆኑ ይችላሉ። የነበራቸውን ስም ዝና ያንን ልጅ ሲያመጡ ያጡ ከሆኑ ጊዜን አጣሁ ብለው የጊዜያቸውን ማጣት የሚያማርሩ ሰዎች ከሆኑ ሁለቱም ላይ ይሄ ሊከሰት ይችላል ነው። ስለዚህ በማጣት ስሜት ውስጥ ደግሞ ሌላ ማጣት መጣ ነው የሚሆነው ማለት ነው። ሌላ ልጅ ሲጨመር፣ ሁለተኛው የትዳር አጋር ጋር ያለን ቁርኝት ሌላው ደግሞ ትራውማ የሚፈጥርብን ነገር ነው። ተግባቦታችን ብዙ ሰዎች ለምሳሌ የመጀመሪያ ልጅ ሲወለድ የነበረን ፍቅር ብለው ሊተርኩ ይችላሉ። የመጀመሪያ ልጅ ሲመጣ ነገር መጣ አብሮ ወይም ሶስተኛ ልጅ ሲመጣ በቃ አንድ የሆነ ሰይጣን ገባ መካከላችን ሊሉ ይችላሉ። አብረን የተረክናቸው ነገሮች ምንድን ናቸው? ግንኙነታችን ላይ ኃላፊነትን አለመወጣት ለብዙ ሰዎች ትራውማ ነው። ኃላፊነትን መጋራት አለመቻልም አለመፈለግም፣ ሌላኛው ከበደል ጋር የሚገናኝ ነው። እዙ ግንኙነት ውስጥ የሆነና ተበድያለሁ ያለው ያለ ወገን ሊሆን ይችላል አንዱ እሷ እኔ ላይ ያልተገባ ግንኙነት ፈጥራ ነበር ወይም ከኔ ውጪ ከሌላ ሰው ጋር ግንኙነት ነበራት ብሎ አነፍንፎ የደረሰበት ታሪክ ላይ ሊሆን ይችላል። እርግዝናው የተፈጠረው እሷም ደግሞ በሌላ ሴት ቀይሮኛል፣ ከጀርባ እየተከታተልኩት ነው። በጣም ብዙ ታሪኮች አሉ። እሱ እየተሰማኝ ነው። ስለዚህ ለእኔ እርግዝናው ስጦታ ሳይሆን እነኚህን ሁኔታዎች ማስታወስበት ነው፣ ስቃይን ልትል ትችላለች። ከቺቲንግ ጋር ሌላው የተቀመጠው ነገር ቫዮለንስ፣ ቤት ውስጥ ለምሳሌ እደበደብ ነበር ያለች ሴት ስትጸንስ ትንቃኝ ነበረ፣ ጠልታኝ ነበረ፣ አታከብረኝም ነበረ ያለ ባል እሷ ማርገዟን ሲሰማ፣ ከፋይናንስ ጉዳይ ጋር የተገናኙ ነገሮች፣ በትዳር አጋር ጋር ያለን ቁርኝትና እዛ ጋር የተጋፈጥናቸው ነገሮች ምንድን ናቸው የሚለውን የሚያሳይ ነው። ሌላኛው ያለ መታገዝ ስሜት ወይም በብቻ ብቸኝነት ውስጥ ህይወትን ለመጋፈጥ እኔ ብቻ ነኝ ቁርጠኛ የሚለውን ነገር በብዙ ነገር አይተው ሊሆን ይችላል። ሁለቱ ልጆቼን ሳሳድግ ያልሄድኩበት ያልወጣሁት ተራራ ያልፈነቀልኩት ድንጋይ አልነበረም። እነሱ እንደምንም ራሳቸውን አወጡ። ደግሞ ሌላ ሊሉ ይችላሉ፣ ያ ነገር አልተስተካከለም፣ መጀመሪያ የተፈተንኩበት ነገር ለሌላ ፈተና ግን አሁን አቅም የለኝም፣ ደክም ያለው ወይ ማስታወስ አልፈልግም፣ የነበረኝ ድጋፍም አቁሟል ያሉ ሰዎች ሊሆኑ ይችላሉ። ስለዚህ ካለመታገዝ ጋር ተስፋን ማየታቸው ዝቅ ይላል ማለት ነው። ደግሞ አሁን ሶስተኛ ብወልድ አምስተኛ ልጅ ብወልድ ሁለተኛ ብደግም ከበፊቱ የባሰ ነገር ነው እንጂ የሚመጣው ተስፋን ሊያሳየኝ የሚችል ነገር አይሆንም። ኦኬ፣ ሁሉም ነገር ይሁን፣ ሁሉም ነገር ጥሩ ይሆናል አይባልም። በሪያሊቲ አይተውታል። እና አሁን አንዳንድ ሰዎች ከጀርባ ሆነው ወይም አጠገብሽም እየኖሩ ራሱ የትዳር አጋርሽም ራሷም የትዳር አጋር ሚስትም ብንወልድ ኮ ብንወልድ ኮ አይ፣ ቆይ እንቆይ ኮ የሚል ነገር አለ። ራሳቸውም ሁለቱ መካከል ከሌላ ደግሞ ከጀርባ የምንሰጣቸው አስተያየቶች ያው ብዙ ጊዜ አንስተነዋል፣ አስጨናቂ ናቸው። የሰዎቹን ዝግጁነት፣ ፍላጎት፣ የጤና ሁኔታ ወይም ውሳኔ መሰረት ያላደረገ ድገም እንጂ ድገሚ እንጂ ምንድነው ችግሩ ለሚሉት ነገሮች ሰዎቹ ተሰብስበዋል። ጨርሻለሁ ብሏል አይምሯቸው። ስለዚህ ዝግጁ አይሆኑም እና ያንን ለውጥ ላና እንችላለን። ሌላኛው ያልተጠበቀ የኑሮ ዘይቤ ለውጥ ነው ተብሏል። ጓግተው የገቡበት ህይወት ወዲያው ልጅ ይዞ የሚመጣ መሆኑ ታሳቢ ይደረጋል። ልጅ ከመጣ በኋላ ልጅ ለማሳደግ ለካ የስነ ልቦና ዝግጅት አላደረጉም። ያ ሁሉ ኃላፊነት ያለ አልመሰላቸውም። ብርታት የሚፈልግ አይመስላቸውም። ጊዜ ኢንቨስት የሚደረግበት፣ ገንዘብ ኢንቨስት የሚደረግበት ላይ መስላቸው ይችላል። ስለዚህ ፋይቲንጉ ከባድ ይሆናል። ከማ ጋር ነው የሚታገሉት? ከራሳቸው ከቀደመ ማንነት ጋር ሊሆን ይችላል። እኔ መች እንዲመስለኝ መች በአንድ ልጅ የምጎብጥ መሰለኝ፣ መች አራት ልጆች እንዲ ድምጥ ማጤን ያጠፉታል ብዬ አስቤ ነበር ሊሉ ይችላሉ፣ ተብሎ ተቀምጧል። ሌላኛው አንድ የተቀመጠው ነገር እድሎችን ተነጥቀን ነበረ ወይ? እድል ስንል ብዙ ነገር ነው የስራ የማደግ ሀብትና ቢዝነስ የማግኘት የጉዞ የመዝናናት እንግዲህ ለየትኛው እድል አብዝተን ራሳችንን ሰጥተናል፣ ወይም የተለየ ዋጋ ሰጥተናል። ሌላ ጉዳይ ነው። አንዳንድ ሰዎች መዝናናታቸው ጋር የማይደራደሩ አሉ። ለምን እንደዛ ሆኖ አንልም። መዝናናትን የምንቆጥብበት ነገር ነው አደለ? ወላጅነት ግን የእነሱ አይምሮና ዝግጁነት ከመዝናናት ጋር ወይም ረዥሙን ጊዜን ማንም ጎትቶ ወደ ቤት ሳያመጣኝ በፈለግኩት መንገድ የማስተናግደው ነው መሆን ያለበት። በልጆች ምክንያት የሮጥኩ ቤት እንድመጣ ለምን ያጨናንቀኛል ሲስተሙ ሊሉ ይችላሉ እና ይሄንን አስረድቶ ያኛውንም ነገር በማጣጣም መዝናናት አለ። ሌላ ትምህርት ይፈልጋል። እንግዲህ ሌላ ቫሊዩ መገንባት ይፈልጋል። በአንዴ የምንሰጣቸው ቫሊዩ አይደለም። አንዳንዶች ነቃ ብለው ድንገት ጆይን ያደርጋሉ። አንዳንዶች ግን በቃ ከባድ ይሆናል። እንደውም አንድ ያየሁት ተናጋሪ ነው ሲያወራ፣ ነጭ ነው። ይሄ ከእድሜ ጋር የተገናኙ ነገሮችን ሲያነሳ ለምሳሌ ወንዶች ሴቶች እያለን በእድሜ ገደብ ሴት ቀድማ ትበስላለች ወንድ የምንላቸው ነገሮች አሉ። ግን እንደ ሰው ልጅ ሁልጊዜም የጭንቅላታችን የኋለኛው ክፍል ቀስ እያለ የሞላ የሞላ እየሞላ ነው። ወደፊተኛው ማሰብ የሚችለው እና ሪዝን ማስቀመጥ የሚችለውን ችሎታ የሚሰጠን ከፊት ለፊት ያለው የአእምሯችን ክፍል ነው። እሱ ሲገነባ ዓመታት አሉ። እነኛ ዓመት ላይ ሳይደርስ ህይወት የጀመረ ይሄ ሙሉ ሳይሆን ጭንቅላቱ እና አስቀድሞ የጀመረ እኩል ያጣጥመው ስለ ኃላፊነት ልናወራ አንችልም። ቅድም ያላቸው እድሎችን ተነጥቅ ያለው እያለ የሚያማርር ሰው ነው የሚሆነው። ስለዚህ እንዴት ኢንጆይ ያደርገዋል? እንዴት ለቀጣይ ወላጅነት ራሱን ዝግጁ ያደርጋል? እነኚህ ምክንያቶቻቸው ሆነዋል። ሌላኛው ምትክ አለማግኘት ተብሏል። ወላጅነት ምትክ የሚፈልግ ነገር ነው አይደለም? እንደ ተፈጥሮ ስናስበው ግን የምንኖርበት ሲስተም ምትክን አስገዳጅ ያደርጋል። ቤታችንን ጥለን ስንወጣ ቤታችንን የምትጠብቅልን አንዲት ሴትን የምንቀጥረው ለዛ ነው። ባለን አቅም ግቢያችን ውስጥ ባን ነውራይዘችምጣለብ ልጆቹ ከአንቺ ጋር ናቸው ናቸው የሚሆኑት እና ምትክ ለመሆን የተዘጋጀውን አካባቢ ለረዥም ጊዜ አይተነዋል። ልምድ ልምድ የምንለው እሱ ነው። ጎረቤት አለኝ አስተማማኝ፣ እህት ወንድም፣ አካባቢ ነው የምኖረው ጥሩ ወዳጆች አሉኝ ጥሩ ከእኔ ጋር ረዥም ጊዜ ቃል ኪዳን ያላት ሞግዚት አለች። ጥሩ ደይር ይሄ በቃ አልችልም ብል መጥቶ ለአንድ ቀን የሚሆን ለአንድ ዓመት የሚረከበኝ ሰው አለ የሚለውን ይጠይቃሉ ሰዎች። ስለዚህ ምትክ አለማግኘት ተጠሪ የለውም ህይወቴ። እኔ ወደዚህ ምድር ላመጣኋቸው ሰዎች አንድ ነገር እንኳን ቢያጋጥመኝ በለቱ ማንም እሱ ሊሸፍንልኝ የሚችል የለም። ለአደጋም እንደዛው ምትክ፣ ለችግር ጊዜ እነኚህ ሁሉ ነገሮች ይዘረዘሩና ግድ የለ ችግር አላምጣ ወደሚል ሄዱ ይችላሉ፣ ሰዎች ነው። እድሎችን ቅድም ያለው ነገር አለ። ከዛ ውጭ ግን የራሳችን ፍላጎትን ረስተነዋል። ስለዚህ አሁን ራሴን ማስታወስ ነው የምፈልገው ሊሉ ይችላሉ ሰዎች። በብዙ ምክንያት ነው እንደዛ የሚሉት። አሁን ከራሳችሁ ጋር ተነጋገሩ፣ ራሳችሁን ወቁ፣ አካባቢያችሁን ጠንቅቃችሁ እዩ፣ ከሌሎች ሰዎች ተሞክሮ ውሰዱ። የምንለው ወደ ራሳችን እንድንመለስ ነው እና ልክ ወደ ራሳቸው ሰዎች መለስ ማለት ሲጀምሩ ጤናዬን ረስቸው ነበር፣ ሙያዬን ረስቸው ነበር፣ ማህበራዊ ህይወቴንማ ተውት፣ ውበቴን፣ የገንዘብ አቅሜን እነኚህን ሁሉ ነገሮች ረሳው። እስቲ ራሴን ላስታውስ ሊሉ ይችላሉ ማለት ነው። ራሴን ለማስታወስ ደግሞ ራሴን እንድዘነጋ ያደረገኝ ከባድ ኃላፊነት በልጆች ምክንያት የመጣ ነው። ስለዚህ ያሉት ይበቁኛል ወደሚል ሊሄድ ይችላል የሚለው ምክንያት ያው ከሳይኮቴራፒስቶቹ ዝርዝር ውስጥ ነው የተገኘው። ሌላው ለምሳሌ ልጆቻችን የምናሳድግበት መንገድ ስህተት ሆኖ አግኝተ ነው ስህተቱን ለማረም ግን በሌላ ልጅ ድጋሚ ያንን ስህተት ላርም ነው የሚል ተስፋ መቁረጥ ውስጥ ሊኖር ይችላል። እንዴት ከተባለ ለምሳሌ አንዳንድ ሰዎች እንደ ነገሩን ያሳደግኩት ግን ጥሩ ደረጃ ላይ ደርሶልኛል የሚሉ አሉ አይደል? አምስት ልጅ ግን እንዴት አሳደግሽ? ሰባት ልጅ ስንል አንዲትን እናት ወይ አባትን፣ የሚገርመው ነገር ብዙ አላስቸገሩኝ ሥነ ስርዓት ነበራቸው። ጸባያቸው፣ አስታውሳለሁ። ራሳቸውን ችለው ይበሉ ነበር፣ ራሳቸውን ችለው ይለብሱ ነበረ እና እኔ አንዳንድ ነገሮችን መምራት ነበረ ስራዬ። እንደው ሰባት ሆኑ እንጂ ቁጥራቸው አንድ ልጅ ያክል ናቸው እዚህ ቤት ውስጥ ብለው ያሳድጉ ሰዎችና ታንትረም በታንትረም የሆኑ ሰዎች አንድ አይደሉም። ስለዚህ ምን ብለዋል? ድምፅ አድክሟቸዋል፣ ግርግር አድክሟቸዋል፣ ኃላፊነት ተጭኗቸዋል። ትንሽ ሰው ሆኖ አንድ ልጅ ሁለት ልጅ ወልደን ደክሞ ነው እና በደንብ ከቴራፒስቶቹ ጋር ቆይታ ሲያደርጉ ከዚህ አምልጠው የሚወጡበት እድሜን ነው የናፈቁት። እንዴ እዛ እድሜ ላይ ማሲደርሱ ልጄ አስር አመት ሆኖት ድጋሚ ሌላ አምቦቃቅላ ጩኸት ድጋሚ ሌላ አንዳንድ ሰዎች ደግሞ ምን ይላሉ እንግዲህ ለምን ደጋግማችሁ አትወሉም ሲባሉ ሶስትም አራት ወልደው እንዴ እንደገና ልጅ አራስ ልጅ አቅፌ ዳይፐር ቀይሬ ጠባ አስጋስቺ ወደ ኋላ ምን መመለስ ይደክመኛል። ለፕሮሰሱ የነበረን ትውስታ ምን ነበር? ትውስታውን ግን እንደዛ ያረገብን ምንድን ነው? ቅድም ስንላቸው የነበሩ ነገሮች ሳናስቡ አሁን ዳይፐር መቀየር፣ ማጥብ አይ መሱን ማብላት ሐኪም ቤት ሲታመሙ መሄድ በተለይ ሐኪም ቤቱ ደግሞ ከማጋ ነበር ክትባቱ ጀምሮ ያለው ምልልስ ያገዘሽ ሰው አልነበረም። እናቶቻቸው አግዘዋቸው ብዙ ቦታ አብረዋቸው የነበሩ ሴቶች እና ለብቻቸው የነበሩ ሴቶች አንድ አይደለም ስሜቱ። ቅድም ያልሹ አራስ የሚለው ስሜት ሲመጣ ማርገዝ የሚለው ስሜት ይበረገጋሉ ማለት ነው። ይሄ አብሮ ተያይዞ የተነሳለት ነገር የበዛ ጭንቀት ነው። ልጄ በስነ ምግባር፣ ልጄ በአካልና አእምሮ፣ ልጄ በቃ ህይወትን እንዴት ባለ ደህንነት ውስጥ ነው የሚያሳልፋት የሚለው ጭንቀትን ሲያስቡት፣ እሱን ከማሰብና ከማድረግ ቢቆምስ ቢቀርስ ራሴን ባኖርስ ወደሚል ሊያመጣው ይችላል ነው። ሌላኛው የእነሱን ጉዳይ ሳይጨርሱ የጀመሩት ጉዳይ ከነበረ የራሳችንን ህይወት በአግባቡ መስመር ሳናሲዝ የሚያልቅ ህይወት የለም። በእርግጥ ጉዞ ነው፣ ግን ያልሰራናቸው ብዙ አሳይመንቶች ከነበሩ ከዚኛው ህይወት ጋር ዝም ብለሽ አስቢው። ልጆች የራሳቸው ነገር አላቸው። ቅድም ያልነው ትልቅ ኃላፊነት ውስጥ ነው መምጣት ያለብን፣ ግን በቃ ያኛው ሩጫ ይጎትተናል። ለብቻ የማሳካት ነበረብኝ ያል ነው ከዚህ ጋር አብሮ ላይሄድ ይችላል። በቃ ሊሉ ይችላሉ። መጨረሻ ላይ የተቀመጠው ነገር ባላመኑበት፣ ባልፈለጉት፣ በማይወዱት ተግባር ውስጥ ራሳቸውን ማግኘት ሆኖባቸው ተርጉመውት ሊሆን ይችላል። አይምሯቸው አባትነት እናትነት አላመኑበትም በቃ አዎ ዘረመሉ ሲመረመር አባት ነው እሷም እናት ናት። ግን አባትነትን አልተቀበሉትም፣ እንደ ጸጋ አይወዱትም። በአባትነት ስር ተከትለው የሚመጡትን ኃላፊነቶችና ግዴታዎች ለምሳሌ የልጆችን ንጽህናና ጤና መጠበቅ አይደለም የራሱን ንጽህናና ጤና መጠበቅ ትልቅ ስራ ነው ብሎ የሚያስብ ሰው ሊያምነው አይችልም ተከትሎ የሚመጣውን ነገር። ስለዚህ አንዛይቲ ይፈጥርባቸዋል ነው። አንዛይቲ ደግሞ ካለ ቀጥሎ ምንድነው የሚሆነው? መጥላት ነው መሸሽ ነው እረ እንዳይደገም ነው። እነኚህ ሁሉ ነገሮች እንደ ምክንያት ተጠቅሰዋል ማለት ነው። እሺ፣ ታዛ ነው እየሰማች ያላችሁት። ታዛ ታዛ ታዛ ታዛ